1979 ነው እዚህ ጋር መጣና፣ ደግሞ ልብ በሉ። እዚህ ጋር ኢየሱስ አማላጅ አለ ብሎ ምንድን ነው የሚለው? ኢየሱስ ነው የሚለው። ኢየሱስ እንኳን አይሉም ልብ በሉ። እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆቼ ሆይ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979 ጠቀሰ እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ፣ እዚህ ልብ በሉ ልዩነቱን፣ ያውላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች የነጽፍላቸዋለው ማንም ኃጢአት እንዳ ከእናንተ ተሰሩ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድን ነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው እላችሁ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ያው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼው እትም የሁለት ሺህ እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ ሁለት ቁጥር አንድ ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ በእንግዲህ ግዕዙ ምን የሚለው ጰራቅሊጦስ ስለሚ ነው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቅከው መሰለ እንዴት አድርጎ ሽፍት እንዳደረገን እንዳደረገና ከርሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለህ ሮሜ ስምንት 34 ላይ ይሄን እንድትይዝልህ ነው የምፈልገው። ሶ በግሪኩ በግዕዙ ተመሳሳይ ነው የምለው የጥንት ቋንቋ ደ ፎርሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ፣ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ። እዚህ ጋር እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱ ቤተ ክርስቲያን የጻፈችው፣ ዚ ጋ እንዳሁም የኢትዮጵያ ሊቃውን ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳሁም ማተስቴማ ይ ነው። ስለዚህ ኤርሚ ኦርቶዶክስ እንትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ በአማርኛው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይህን ሂድበት። ለምን ቅድም ስለሸወዱን ሲያረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየከው መሰለ? ቅድም ይሄ ስለ ምልጃ ነው ወይም የሚያወራው አልከው። እና ያዝልኝ እዚ ጋ ኤርሚ ያመሰግናል። እሺ፣ ስውሩ እግዚአብሔር አክብርልኝ ሁን። ይህም ኤርሚም እግዚአብሔር አክብርልኝ እንትን ስለሆነ ይህኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለምንድን ነው? ስለ መጽሐፍ ቅዱስ እንግዲህ፣ ፓራክሊታን ስለሚለው ቃል ነበረ አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛው ዮሐንስ ምዕራፍ ሁለት ቁጥር አንድ ላይ ኮ ኢየሱስ አማላጅ ተብሏል። ኦልራይት፣ እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለ ለማሳየት የመጣ መስሎ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛው ዮሐንስ ምዕራፍ ሁለት ቁጥር አንድ አንደኛ ብያለሁ ብያለሁኝ አንክፈል አላልክም፣ ካላልክ እንለፈው። አለ ብለህ ፍቅረ ማርያም አደረም። ኤርሚ ብያለሁ፣ ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ፣ ከአንተ የተሻለ ያወራል። ሚዩት አድርገው አንተ። ኤርሚ ብያለሁኝ፣ የዮሐንስ መልእክት መጽሐፍ ምዕራፍ ስለ ምልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው፣ እንለፈው እቱ ጋር ነበር ሄጄ የጠቀስኩትኝ እንግዲህ ሮሜ መልእክት መጽሐፍ ምዕራፍ 34 ላይ ከዛ እንነሳ ብዬ የአንደኛ ዮሃንስን ግን የአማርኛው የአማርኛው የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። አንተ ስለዚህ መጽሐፉን ያሳየሁትኝ እኔ መጽሐፉን ያሳየሁት ስለ ምልጃን ጠቅሶ ማለት ነው። ይሄንን ቃል አይደል ስለዚህ ነው። ይኸው ለምን ለምንድን ማን ጠቅሰው? ይኸው ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታል። ኤርሚያስ ነው። እኔ ከግሌ እኮ አንተ ትቀበለዋለህ አማላጅ የሚለውን ቃል። አድመጣኝ፣ ቆይ አድመጣኝ። አሁን አንተም ልታስረዳ ነው እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር ስለዚህ ታምነዋለህ አይደል? እሱ መጽሐፍ ብቻ ነው መጽሐፍ። አደርብብኝ አውርቼ ልስጥህ። አንድ ደቂቃ፣ አንድ ደቂቃ። እንዴ በኔ አንድ ደቂቃ አውርቼ ልስጥህ። የፈለግከውን አውራ። የእኔንም ደቂቃ ጨምረህ ታወራለህ

እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር። ርማ ይህን መጽሐፍ ይህን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ የሚለው ሎጎ ሁሉ ጭምር እዚህ አለ፣ ይሄው አሳይቻለሁ። ይሄ ማህበር የመጽሐፍ ቅዱስ ማህበር ማለት ይሄን ይሄ መጽሐፍ ቅዱስ ይሄ አርማ ይሄ ሎጎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች እኛም ሁሉ ጭምር ህብረቱን አብረን ማህበሩን የምንመራው ነው። በዚህ ማህበር ስም የታተመ መጽሐፍትን በሙሉ እንቀበላለን። ስላሴ አማንያን ነን ብለው ማህበሩ አብያተ ክርስቲያናቱ ህብረት ያደርጋሉ። ስለዚህ የዮሐንስ መልእክትን ቅድም ሳነብ እኔ ሳልሆን ያልኩትኝ የኔም ያንተም ቤተክርስቲያን የካቶሊክን ቤተክርስቲያን በምትቀበለው እና በመሰረቱት አብረው አብረው በሚያገለግሉበት አብረው ህብረቱን በሚመሩበት በዛው መጽሐፍ ቅዱሱ እትሙ ላይ ልጆች ወይ ኃጢአትን እንዳሰሩ ይችን ጽፍላችኋለሁ፣ ከእናንተ ማጥ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ ብሎ ያለው ባይዘዌ። ቅድም ስውር ሲናገር ነበር ኢየሱስ አይባልም አለ። የአለቃ ኪዳን ወልድ ክፍሌ ይሄ እነ ደስታ ተክለ ወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር፣ በቀድሞ አማርኛ ማለት ነው። ኢየሱስ አድርግ። ለኤርሚያ ነው የምሰጠው። አረ እባክህ ኤርሚያ በጣም አልቃለ ነው። ስለዚህ እኔ አይደለም የሚያልኩት እሺ

ስለዚህ ሁለተኛ ኤርሚ ነው፣ ኤርሚያስ ነው። ኤርሚን ያለው ተናገሩነቱን ነቱን አለ። ብልሃት በለኝ። አዎ፣ ስለዚህ ማለት ነው የካቶሊክ ቤተክርስቲያን ተስማምተን ጻፉበትን እኔ እኔ እናንተ እናምናለን ማለት ነው። ማናለ ንታላ አላልመካውዲስትራክት እንዳታደርጉኝ ይቅርታ። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድ ላይ አማላጅ ተብሎ ይገባል። ለምልጃ ነው የተጠቀሰው እያለ ቋንቋ ፐራቅሊተን ነው የሚለው ፐራቅሊተን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው የመጀመሪያው እሱ ነው አድቮኬት ነው የሚለው ፓራግሊታ የሚለው ቃል አማላች ተብሎ አልተጠቀሰም ሊጠቀስም አይችልም አጽናኝተ አረከይ የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች፣ ጠበቃም ብለዋለች፣ ፓራግሊጠንም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው፣ ፓራግሊጠን የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ፓራግሊጠንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ አንድ ጀምሮ ላነበበ ሰው አንድ ምዕራፍ ላነበበ ሰው በጣም በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬትን እንደፈታው ቀደም በእኛ ሳይድ ሆኖ ምንም ያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው፣ በእኛ ሳይድ የሚሆንልን አይደል? ሶ ያንን አካል እንዴት ነው የሚሆነው ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው። ሰው ወንድማችን ምን አለቀደም ይሄ ፓራግሊጦስ እኮ የሚለውን ቃል ለመንፈስ ቅዱስ ሰጥታለች ቤተክርስቲያን። ፓራግሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችድ መስጠት ትችላለች። እኔ መስጠት እችላለሁ። ምክንያቱም ፓራግሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል። እውነት እውነት እላችኋለሁ በእኔ የሚያምን ይላል፣ ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አናበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ምን ይላል ሌላ አጽናኝ ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን ይሄው ሌላ አጽናኝ ይመጣልናል ያ ከዛ ዝቅ ይልና የሚወደኝ ብኖር ትእዛዜን ይጠብቅ እያለ ይቀጥላል ይናገራል፣ ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ ይሆን ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጳራግሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይሁን አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ አንድ ምረም የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኖ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ ልጆች ኃጢአትን እንዳታደርጉ ይህን እጽፍላቸዋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያደነን ከተባለ ይኸው ኃጢአታችንን ስንናዛዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነፃናል። ስለዚህ ስለ እኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለን። ምንም የሚያደርገን ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነፃን አድቮኬት አለን፣ ጰራቅሊጦስ አለን። ያ ፓራክሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢያታችንን እ ኃጢያታችንን ከና ኃጢያታችን ከነጸጻታችን የሚተውን አይደለም። ፓራክሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ሶ ኢትስ ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ ። ኤኒዌይስ ቲንክ ዩ ዮኒዬ፣ ይመቻቹ። አመሰግናለሁ ኒም ሰዓት ስለደረሰብኝ ልቀይስ። ቲንክ ዩ። ሽ እኔም ልሄድ ነው። ኢየሱስ ክርስቶስ የግላዳኝ ነው የሚል ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም። ወንጀልን እንጂ ወንጌልን አትናገርም ይሄ ስትሮንግ ነበር ሲጠቀም ነበር፣ እና ብናየው ጥሩ ነበር። ኤች ዲ ከአሁን በኋላ ሚውት ካደረጋችሁኝ ሽንፈታችሁን አምናችሁ ወቁ። ኢየሱስ ክርስቶስ የግላዳይ ነው የሚል መጽሐፍ ቅዱስ ላይ የለም። እናንተ ከመጽሐፍ ቅዱስ ውጭ አንቀበል ትላለህ፣ ኢየሱስ ክርስቶስ የግላዳይ ነው ትላለህ። ግን ስለዚህ ወንጀልን እንጂ ወንጌልን አደለም። ተድቡን ተውና ከኔ ጋር አውራ። ኢየሱስ የግላ ዳይሞን ነው አንተን ጋባ ያውነ ሞተ ያልክ ውሸታም ካልሆነ እታይ ከሌሎችም ጋር እንትን ማለት አያስፈልግም። ኤርሚሻዬ በፔጃችሁ ገብታችሁ በዚህ ነገር ማብራሪያ ስጡ። ልጁ አስቸጋሪ ነገር አለው፣ ወይም ደግሞ ማውራት ካለብም እጅግ ያሳዝናል። አሁን ለምሳሌ የግል አዳኝ የሚለው ከምን የተነሳ ነው? እኔ የተረዳሁትን ልናገርና እኔ እናገራላችሁ። እኔ ምድነው ክርስቶስን ሳምን አደለን የግል የተባለው እኔ ካመንኩኝ እድናለሁ በሚለው እንደ ምን አለ በመልካም ብታዩ፣ እኔ የኔ መዳን እኔ መዳኔ ብቻ፣ ሌላው ያላመነውን ያድናል አያድንም የግል አዳኝ ብሎ ፕሮቴስታንቶች ወይም ደግሞ በጴንት የሚሰበከው ምንድን ነው? እኔ አምኜ ድህነት ተደርጎልኝ ተጠመቄ ትምህርቱን እንትን ብዬ ስድን ዳንኩኝ ማለት ነው። እያንዳንዳችን ስናምን ነው የምንድነው ማለት ነው። የእያንዳንዱ ሰው መዳን ነው፣ የእያንዳንዱ የየግለሰብ መዳን ነው። ይህን እንኳ ላለማስተዋል በጥሩ ላለማየት ስለሚፈልጉ ብቻ የግል አዳይ ማለት ለአንድ ሰው የተሰጠ ክርስቶስ መስለው ነው የሚያዩት። እኔ አልዳንኩም ነበር፣ ከስዋ አልዳንኩም ነበር። በዓለም የነበርኩ ሰው ነው፣ ዳንኩ። መውደቅ አለ። ጻድቅ ይወድቃል ይነሳል፣ ጻድቅ ይወድቃል ይነሳል። ይሄ መጽሐፍ ቅዱሳዊ ነው። የግል ሲባል የኔ ነገር ነው እሚጥለኝም የሚያነሳኝም እና ያንን ላለማየት ስለምትፈልጉ ብቻ የግል አዳኝ የሚኖር እንደ ነውር ነገር፣ እንደ መጥፎ ነገር የምታዩት እኔ ሳምን ብቻ ነው ምንድነው በግሌ ነው ምንድነው ሌላ ኬት ላመጣ ሹሉቃ ባመነው ድናለሁ እንዴኔ ምን ማለት ነው? ይግል ላዳይን ሲባል እንኳን ማስተዋል እንዴት ይሳናቸዋል? እኔ ባመንኩት እንጂ ምድነው ነው በሌሎቹ አለ እንደ የለም። ስለዚህ በማስተዋል ብታወሩ ይግላዳይን ሲባል መልካም ነው ብዬ አስባለሁ። እናንተ ደግሞ የምታብራሩ ቢንሻዬ፣ ምንም ያልከው ነገር ስለሌለ ኤርሚ ኤችዲ ባለው ላይ የምትሰጠው አስተያየት ካለ ዮሐንስ ወንጌል አሚን አንደኛ ዮሐንስ ምዕራፍ ሁለት ላይ አንስቶ አድቮኬት የሚለውን እሱን ለምልጃ ትጠቀሙታላችሁ ወይ? አዎ በደንብ እንጠቀመዋለን። ለምንድን ነው የምንጠቀመው? ምልጃ ሲጀምር ምንድን ነው ማነው? እንዴት ነው ምን ፈተው? ምልጃ ስንል ምን እያለን ነው? ምልጃ ማለት የሚያስምር ኢቭን ብላ ቤተክርስቲያኒቱ ናት የፈታችሁ። ይህንን ኢኦቲሲ ላይ ሄዳችሁ እዛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የራሳችሁ ዌብሳይት ላይ የሚያስምር ብላችኋል። የሚያስምር የሚያስምር፣ ስለዚህ ምን እያልን ነው? በመጀመሪያ ደረጃው መፈታት ያለበት ምልጃ ስትሉ ምን እያላችሁ ነው? ኦርቶዶክሳውያን ምልጃ ስትሉ ምን እያላችሁ ነው? አሁን ብዙ ጊዜ ክሮስ እንትን ምንደራረገው ሜስ ምንደራረገው፣ መጀመሪያ ምልጃን መፍታት አለብን። ኦኬ መጽሐፍ ቅዱስ ማህበር ምልጃ ሲል አንድ ያወርት አውደ ወንጌል አሁን ይመጣ ምልጃ የሚለውን እሱ ያስረዳና ከዛ አንተም ታስረዳዋለህ። ብራተር እሱ አደላ ሀሳቡን የጀመረው ይጀምርልና እሱ ያስረዳውን ታየውና እሱ ምልጃ ስለማይቀበል ምነት ዌብሳይቱ ምንድን ነው የሚባለው? ኮምፒውተር ላይ ከሆንክ ኖ ኖ ቢኒ፣ ኮምፒውተር ላይ ከሆንክ ዌብሳይቱን አሳጭ የማህበረ ቅዱሳንን። እኛ ቪዲዮ በዚህ በዚያ አጋጣሚ ታች ላይ በደንብ ለምትሳደው ፕሬስ ሞቅ እያረጋችሁ መብታችሁ ነው፣ መብታችሁ የተከበረ ነው። እልል አድርጋችሁ ተሳደብ፣ አደራ። ቀጥሉናል እስከዛ ድረስ ኤርሜ እንድታወጣል የሚፈልገው ኢትዮጵያ መጽሐፍ ቅዱስ ማህበር ምልጃ ዙሪያ ላይ የተፈቱትን ፍቺዎች እንዳለ መካከለኛ ሲል ምን እያለ ነው? ማለደ ስንል ምን እያለ ነው? ኦኬ አስታረቀ ስንል ምን እያለ እናሳያለን ይ ዋና አንዱ ወር ገብቷል። እስከዛ ሌሎችም እንዲያዩ አውጣው። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትለውን አውጥቻ ያሳያችኋለሁ። ኦርቶዶክሳውያን የሆናችሁ በሙሉ ወንድማችን ገብቷል። ወንድማችን ይናማን ዚህ ቤት እንዳይቀመጥ ሁላችሁም ውጡ። አይነ ቀነኒሳ አይነ ቀነኒሳ፣ ወንጌልን ስድቡን አትፈሩት፣ ወንጌሉን ለምን ትፈሩት አላቸው። ስድቡን እኮ አትፈሩትም ቤተሰብ፣ ወንጌል ሲሆን ቀነኒሳ ናችሁ። በሰላም ነው የዛሬ ስድስት ዓመት ብዬ ያለው ቪዲዮን ላምጣው። ቀነኒሳ ይሆናሉ ብዬ ጌታ፣ ይኸው ይኸው ይሰማ ቀነኒሳ ወይ ስድስት ዓመት ትንቢት ነው። ቀነኒሳ ይሆናሉ፣ ይኸው ጌታ ምስክሬ ነው ምለን ይውል ወንጌል ሲባል ቀነኒሳ ይሆናሉ ብዬ የዛሬ ስድስት ዓመት ትንቢት የተናገርኩት ዛሬ መልስ ይሆናል። ይኸው እየመጣላችሁ ነው። አንድ ይኸው ውጡ ብሎ ሄደ። ይኸው እኛንኗሽ ለምን ፖይንቶች ማምጣት ይችላል። እርግጠኝነት እየነገርኳችሁ ሁሌ የምናገራል ጴንጤ፣ የስድስት ዓመት ትንቢቴ ዛሬ ተፈጸመ። ጴንጤ ይመጣል፣ ኦርቶዶክስ ይሸሻል። ጋኔ ላለበት እደግሟል። ይኸው ይቀርት ወንጌል ሲባል ግን ሮጦ ይሄዳል። ለምንድን ነው ሁሌም መሮጥ አይሰለቻችሁ? ስለዚህ አሁንም የምናገረው ምንድን ነው ፕሊዝ ስድቡን አንደኛ ናችሁ አለም የሚያውቀው ነው የኢትዮጵያን ኦርቶዶክስ ተዋህዶ ልጆች ስድብ አለም የሚያውቀው አንደኛ ናችሁ እኔን እራሱ ሰድባችሁኝ ወንጌልን ያሰደባችሁኝ እናንተ ናችሁ ጴንቴዎች አይደሉም ጌታን ጴንቴ እኔን አልሰደበኝም አክብሮኛል ሰድባችሁ ወንጌልን እራሱ መስበኬ አናዷችሁ ወደ ስድብ እንድመለስ ያደርጋችሁ እናንተ ረግጬ አሳይሃለሁ ረግጬ ነው የምልህ በክብር ያልደረሃል ረግጬ አስቀምጠሀል ስለዚህ ወንጌል ትፈራላችሁ። ለምን አታነቡትም? አንብቡት። ወንጌልን አይገልም፣ እመኑኝ፣ ያድናል። ወንጌል አይገላችሁም። እየሸሻችሁ ነው የምትሄዱት፣ እየሮጣችሁ ነው የምትሄዱት። ምን፣ ለምን መሰላችሁ? ኤርሚሻ ያልገባህና ቢኒሻ ብዙ ስለቆያችሁ በክርስትና እኔ የገባኝን ልዘግባችሁ፣ ለእናንተ እኔ የገባኝን ምንድን የገባኝ መሰለህ? ምልጃውን ለሌላ ሰው ስለሰጡ እዚህ ምድር እነሱ የሞቱ አማላጆች ብዙ አሏቸው፣ አደለ የሞቱ አማላጆች ነፋሏቸዋል ለነሱ ለመስጠት ስለፈለጉ ምልጃው ይደብራቸዋል። በእንጀራቸው ነው የሚገባው። ኢየሱስ አዲስ ኪዳን ነው ሁሉንም ጠቅልሏል። ሁሉንም ስለወሰደባቸው ምልጃው ላይ ከዛ በኋላ የማርያም ምርጃ ይቀራል የተክልጌ ምርጃ ይቀራል የሚካኤል ምርጫ ይቀራል የአርሴማ ምልጃ ይቀራል። ያ ስለሚቀር ያቺ ምልጃ ቃል ያስታራቂ ቃል ያስጠላቸዋል፣ አይቀበሉት ያንን እንድታቁ ለማለት ነው እና እስቲ ቢኒሻ የምታሳየንን እ እርሚሻ ቢዚ ሆኖ ነው ያወጣው ወይስ አልገባኝም። ኦኬ ኤርሚን አስገባው ፈልገዋል እንላክልኝ። እዚህ ጋር የማሳያችው የኢትዮጵያ ኦርቶዶክስ ዌብሳይቷ ይኸውላችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። እሺ እዚህ ጋር አሁን ምልጃ የሚለውን እንዴት ነው የሚፈቱልን? ይኸውላችሁ ምልጃ ማለት ምልጃ ማለት ይኸው እንደ ቀይ ላድርግላችሁ ችን ፓርት ሶሪ ይኸውላችሁ ምልጃ ማለት ልመና፣ ልመና፣ መለመን፣ አስታራቂነት፣ አስታራቂነት ወይንም ማስታረቅ ኦኬ። ሲሆኑ አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም የኦርቶዶክስ ነው፣ ይህን እንዲያዩት ነው ደጋግሞ። የኦርቶዶክስ ይኸው፣ ዲያቆን ዳዊት አየለ ዌብሳይቱ፣ የኦርቶዶክስ ቤተ ክርስቲያን ከዛ ምን አለችን? በቤተ ክርስቲያኖቻችንም ከሚደረጉ የጸሎት አይነቶች አንዱ ጸሎት አስተጸዮት ነው። ከዛ ወይንም ስላሴ ስለሌላው የሚቀርብ የጸሎት አይነት ነው አሉና፣ ከዛ የምልጃን ግን ዴፊኒሽን ከየት እንድናገኝ ፈለጉ። ይኸውላችሁ ይኸው ቤተ ክርስቲያኒቱ ሬፈረንስ ሰጥታናለች። የምልጃን ደስታ ተክለ ወልድ ገጽ 777 ይሄ እንትን ያላችሁ አንድ ቁጥር ይጻፍልኝ ዲክሽነሪ አላችሁ? የደስታ ተክለ ወልድ ዲክሽነሪ ያለው ኤርሚ። ለዚህ ነው እንዳይወጣ የፈለግኩት። ኤርሚ ጋር አለ ይሄ ዲክሽነሪ። የደስታ ተክለ ወልድ ዲክሽነሪ ያለው አይ ብዙ የሉም። እኔም ብዙ አልቆይም። ስለዛ ነገር ብዙም እንትን አለልም ያውቁት አልቆ እያወቁት ነው ባላወቀ ጓገጭ የሚሉት እንጂ ይህንን ሬፈረንስ አድርጋችሁ ወስዳችሁ እዩት። ኢቭን ኦርቶዶክሳያኖችም ፕሮቴስታንቶችም ካላችሁ ቆይ፣ ዳጌ ላከልኝ። እሱ ስለኛ አልጸለየም ወይ ጌታ ጌታ ወይ ድረስ መጽሐፍ ቅዱስ ላይ አልጸለየም ስለኛ ስለኛ አለምንም እስቲ ይሁን እኛ ምን አይነት መጽሐፍ ቅዱስ እንዳላቸው አናውቅ እኛለችው ዴፊኔሽን ይኸውላችሁ አሁን ዴፊኔሽኑ ይታይልኝ ያለችው ከማን ነው ከደስታ ተክለ ወልድ ገጽ ሰባት መቶ ሰባ ሰባት እሺ አሁን ላሳያችሁ ይኸውላችሁ ከደስታ ተክለ ወልድ በደንብ እያያችሁልኝ ከዛስ የሚለው ምንድን ነው ኦኬ መማለጃ በላ ጉቦ ተቀበለ አማለደ የጎደለውን መልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከእዳ አዳነ፣ አስማማ፣ አስታረቀ። አማላጭ የሚለውን ደግሞ ስፈቱ ይወላችሁ። ያማለደ የሚያማልድ የነፍስ የስጋ አስታራቂ መካከለኛ፣ የነፍስ የስጋ አስታራቂ መካከለኛ። ኦኬ መድ ወዳጅ ኢየሱስ ክርስቶስ ማ ማን ነው? ይሄንን ሬፈረንስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በየት ላይ፣ በዌብሳይቷ ላይ ይኸው የአማላጅነት ዴፊኒሽናችን ከደስታ ተክለ ወልድ ገጽ 777 ላይ ይታይልን ብላ ይኸው፣ አማላጅ፣ ያማለደ፣ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ፣ መድ ወዳጅ ኢየሱስ ክርስቶስ መካከለኛ ማ ኢየሱስ ክርስቶስ ማን ነው? ይሄንን ይታይልኛ አለችው፣ ራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ አታጭበርብሩ፣ አታጭበርብሩ። አንዴ ቢኒቻይ ኤርሜችዲ ወደ ጌሙ ሄዷል የምትሉት ላይቭ አይታችሁት ነው። ላይቭ ላይ አለ ኤርሜ አቁን ነገሩኝ አደርም ወደ ጌሙ ሄዷል። አንድ ምክንያቱም ለእንትን ስለሚጠቅመን ነው። ጌሙን ጀምረዋል። የለም ካለ አለ በሉ ከሌለ የለም። አትዋሹ። ሁሉም ሊሆን ይችላል የወጣው። አይ ኖ ኖ፣ ምክንያቱም የሚሄድበት አለ ካለ፣ ያ የሚሄድበት ካለ ግን የለም የለም የለም። ተባረኩ አቅን የምትናገሩ ሰዎች ተባረኩ። ጎሄድ ቤኒሻ። ስለዚህ ቤተ ክርስቲያኒቱ ራሱ አማላጅ የሚለውን ው ከደስታ ተክለወልድ ላይ ይታይልኝ ስትል ደስታ ተክለወልድ ደግሞ አማላጅ ብሎ ከዛ የነፍስ የስጋ አስታራቂ መካከለኛ ማን ነው ወዳጅ የሆነ ኢየሱስ ክርስቶስ ነው ብሎ ፈቶላቸዋል። ኦኬ ሶ ይኸው ኦርቶዶክሳዊ ነው።